ሩታ የተሸከመችው ያንተ ልጅ ነው። የፈለገችውን ነገር መጠየቅ መፍታ አላት። ያለፈው ነገር አይመለከተኝም ብላለች። ያለፈው ነገር ምንም፣ አስርም ሃያም ሴት ከምንም ሴት አሳልፍ፣ ከብዙ ሴትን ጋር ጊዜ አሳልፍ፣ ምንም አይመለከተኝም። አሁን ግን እኔ ጋር ከኔ ጋር ስላለ ስለኔ ጉዳይ ነው የሚመለከተኝ ብላለች። የትኛውም ነገር ብትጠይቀ፣ የትኛውም ነገር ብታረግ አሳየኝ ብትለ መፍት አላት ምክንያቱም እዚህ ጋ ባለትዳር ነች፣ ልጅህን በውድ ይዛለች። እኔ ሩታ ትንሽ አሁን ላይ በጣም አሳዝናኛለች፣ ምክንያቱም ማንም ይረዳኝ የለም ወይ ምናምን እያለች በጣም እየተከፋች በጣም እያዘነች ነው። ነጽ ሁን እስኪ እኔ አሁን ለአንቺ ጥያቄ መጠየቅ ፈልጋለሁ። ይህንን ነገር እያደረግሽ ያለሽ አብርሽ ምን እንዲያደርግ ነው? ሩታን ፈቶ አንቺን እንዲያገባ ነው? ወይም ደግሞ ማለት ነው ሩታ ላይ እንዲደርብሽ ፈልገሽ ነው ይሄ ሁሉ ነገር እያደረግሽ ያለሽው ሩታ ማለት ሚስቱ ነች ህጋዊ ሚስቱ ነች በህዝብ ፊት ያገባት ነች ከሱም በፊት አልፎ እርጉዝ ነች ልጁ በሆዱ ላይ ይዛለች ያ ደግሞ የፍሬም ደግሞ ደሞ ያደረገው ነገር ልክ አይደለም ትላንትና የሰራኸው ቪዲዮ አይቼዋለሁ የፍሬም ከወንድም የማይጠበቅ ነገር ነው መሀል ላይ ገብተህ ነገሮችን ማስተካከል ሲችል አንተ ሩታን እንትን ብለህ በድለ አብርሽን መደገፍ አችልም። ምክንያቱም ሁለት ባለልት ዳር ናቸው። መሀላቸው ገብተህ ነገሮችን ማስተካከል ስትችል አንተ ሌላ ነገር መፍጠር የለብህም። አንዳንድ ነገሮች እየተከሰቱ ነው፣ የሚያስጠላ ነገሮች። አንዳንድ ሰዎችም የተለያዩ ነገሮች እያደረጋችሁ ነው እና ለዛ መልስ ለመስጠት ፈልጌ ነው። እና ደግሞ ኤፍሬም በሸሞን ያደረገው ነገር አልተመቸኝም። ትንሽ ያስደብራል፣ ያስከፋል። ምክንያቱም ከሱ የማይጠበቅ ነገር ነው። አብርሃምን ወግኖ ነው እዚህ ጋር እየተናገረ ያለው ልክ አይደለም። ምክንያቱም ሩታ እዚህ ጋር እርጉዝ ነች፣ እንክብካቤ ያስፈልጋታል። ብዙ ነገር ነው የሚያስፈልጋት። እና ሩታን እየተቆጣ ነው ያንን ቪዲዮ የሰራው። እና ቪዲዮ ስመለከት በጣም ነበር ያዘንኩት። እንዴት ነው ኤፍሬም እንደዚህ የሚያደርገው ምናምን ብዬ ምን አስቦ ነው እንዴትስ ተረድቶት ነው ብዬ ነበር እያየት የነበረው ቪዲዮ። በጣም ነበር የከፋኝ። ምክንያቱም ከኤፍሬም ማለት የአብርሽ ወንድም ነው የሩታም ወንድም ነው ከሱ የማይጠበቅ ነገር ነው ይሄን አይነት ነገር እና በጣም ነው የተናደድኩት። ኤፍሬም እንዴት እንደዚህ ያደርጋል? ኤፍሬም እንዴት እንደዚህ ሊል ይችላል? ምናምን ብዬ ማለት ነው። በጣም ነበር የከፋኝ። ምክንያቱም ሩታ እዚህ ጋር እርጉዝ ነች፣ ልጅ ይዛለች፣ በውሏ ያነጫነጫታል። በእርግጥ ብዙ ነገርም ያስብላል እና የመጣውን ነገር ችሎ መቀበል እንጂ ሌላ ለእሷ መልስ መስጠት ለእሷ የማይሆን ነገሮች ማድረግ ተገቢ አይደለም ብዬ ነው የማስበው። ኤፍሬም በመሀላቸው ገብቶ ሰላም ማድረግ ትቶ አብርሃምን ወግኖ ነው እየተናገረ ያለው። እኔ አብርሃም ትክክል ነው አልልም፣ ሩታም ትክክል ነች አልልም። ምክንያቱም መሀል ላይ ሆኜ ነው። ምክንያቱም እነሱ ትልልቅ ናቸው። ፍቅረኛሞች አሉም። ከፍቅረኛሞች አልፈው ወደ ትዳር ውስጥ ገብተዋል። ከትዳር ውስጥ አልፈው ልጅ እራሱ ወደ ማፍራት እየሄዱ ነው እና ይህንን ነገር ተረጋግቶ ቁጭ ብሎ ማውራት ሲችሉ ሌላ ሌላ ነገር ማሰብ ሌላ ችግር መፍጠር ምናምን የለባቸውም ብዬ ነው ማስበው። ምክንያቱም እነሱ ትልልቅ ልጆች ናቸው። ከትዳር ውስጥ ብዙ ነገር ሊፈጠር ይችላል፣ ብዙ ነገርም ሊሆን ይችላል። ግን ያንን ነገር ቁጭ ብሎ ማውራት እንጂ ሌላ ችግሮችን መፍጠር ምናምን ተገቢ አይደለም። የምሪሬ ነው። እኔ አሁን አብርሃም ላይ በጣም የተከፈሁት ምክንያቱም ቦታው ላይ ሆኜ የተረዳሁት ነገር ከአብርሃም አይጠበቅ ነው። ከአንድ ባለትዳር አብርሽ እንደዚህ አይጠበቅም። የምሪሬ ነው። ቁጭ ብሎ ሩታ ያነጫነጫል፣ በእርግጥ ብዙ ነገርም ያስብላል። ግን ደግሞ ቁጭ ብሎ ተረጋጌኔናት እያለ ሩታ እየተረጋግ ሁሉ ነገር አረጋግቶ ማውራት ሲችል እሱ ይሄዳለው እንደዚህ ማለቱ ተገቢ አይደለም። እኔ እዛ ጋ እሷንም ደግፌ ሌላ ነገር ማለት አቅቶኝ አልነበረም። የሆነ ጊዜ ላይ ካያችሁት ቪዲዮ ላይ እየተከራከርን ነበር፣ አትሄድም ምናምን እኔን መተ ትሄዳለ ምናምን እያልኩት ነበረ። እና እሷ ነው ግኜ ማውራት አቅቶኝ አይደለም። ግን ደግሞ ከእሷም ከእሱም ሳልሆን ከመሀላቸው ሁኜ ነገሮችን ለማብረድ ነበር እየሞክርኩ ያሉት። እና ከእነሱ የማይጠበቅ ነገር ነው ያደረገው አብርሽ ማለት ነው። ምክንያቱም እኔ ሩታ ላይ አሁን ላይ አልፈርድም። መፍቷ ነው ያለፈውን ነገር አልፈዋል ብላለች፣ እኔ ስላለፈው አያገባኝም ብላለች። ግን መጠየቅ መፍታ አላት። እኔ የምለው እኔ አሁን ምደግፋት ነገር ይሄ ነገር ነው፣ ሌላ ነገር ልደግፋት አልችልም። ግን ደግሞ ምደግፋት የፈለገችውን ነገር መጠየቅ አሁን የተፈጠረው እየተፈጠረም ያለውን ነገር መጠየቅ መፍቷ ነው፣ ሩታ ማለት ነው። ምክንያቱም አንድ ባለ ትዳር ነች፣ ትዳሯን ጥንካሬ ማለት ጠንክሮ እንዲቀጥል ምንም ነገርን ሳታስብ ወደፊት እንድትጓዝ ግዴታ የፈለገችውን ነገር መጠየቅ መፍትዋ ነው። ምክንያቱም ባሏን ነው መጠየቅ ያለባት። አንዳንድ ሰዎች አላችሁ ማለት እየተነሳችሁ ብዙ ነገር እያረጋችሁ ያላችሁ ሰዎች አላችሁ። እኔ እና ምን እንዲፈጠር ነው አሁን ይህን ነገር እያረጋችሁ ያላችሁት? ማለት አብርሃም ሩታም ምን እንዲፈጥሩ ነው እያረጋችሁ ያላችሁት? የምሬ ነው። ነፂ ማለት በቃ ያለፈ ነገር ነው። ይዘሽ የመጣሽው በቃ ይሄ ማለት የቆየ ነገር ነው፣ ያለፈ ነገር አልፏል፣ በቃ ሌላ ነገር የለም። እሱ አሁን አዲስ ሕይወት ጀምሮ ልጅ ለማፍራት እየተሯሯጠ ነው እና ትዳር ይዞ እየተሯሯጠ ነው እና ነፂ፣ በእርግጥ እኛም እህት አለን፣ እህቶች አሉን፣ ለእህቶቻችን እናስባለን ግን ደግሞ ያለፈውን ነገር አልፎ መርሳት ነው እና ምንም ማድረግ አይቻልም። ምክንያቱም አሁን እኔ ግርም ያለኝ ነገር ምን እንደሆነ ታውቃላችሁ? ቤተሰብ ማለት አሁን ምን እንዲያደረግ ነው? ነፂ አሁን እስኪ እኔ አሁን ለአንቺ ጥያቄ መጠየቅ እፈልጋለሁ። ይህንን ነገር እያደረግሽ ያለሽው አብርሽ ምን እንዲያደረግ ነው? ሩታን ፈቶ አንቺን እንዲያገባ ነው? ወይም ደግሞ ማለት ነው ሩታ ላይ እንዲደርብሽ ፈልገሽ ነው? ይሄ ሁሉ ነገር እያደረግሽ ያለሽው ይሄ ሁሉ ችግር እየፈጠርሽ ያለሽው እና ግራ የሚያጋባ ነገር ነው ማለት። እቺ ልጅ ሩታ ማለት ሚስቱ ነች፣ ህጋዊ ሚስቱ ነች፣ በህዝብ ፊት ያገባት ነች። ከሱም በፊት አልፎ እርጉዝ ነች፣ ልጁ በሆዱ ላይ ይዛለች፣ የአብርሽ ማለት ነው በሆዱ ይዛለች። እና እሱን ነገር እያሰብሽ አንቺስ ይህንን ነገር የማድረጉ ተገቢ ነው ነፂ? እኔ ላንቺ ሳላስብ ቀርቼ ምናምን አይደለም። ግን ደግሞ አሁን ያለፈ ነገር ነው። በቃ ምንም ሊቀየር እኮ አይችልም። ማለት ሌላ ነገር ከማስነሳት ውጭ ምንም ሊቀየር አልችልም። ምክንያቱም አብርሃም ሩታን ፈቶ አንቺን ሊያገባ አይችልም። የምሬ ነው። ማይታሰብ ማይሆን ነገር ነው እያደረግሽ ያለሸው እና ብታቆሚ ደስ ይለኛል። ነፂ ማለት እኛም እህቶች አሉ፣ እናስባለን። አብርሽም እህት አለው ያስባል። ግን ደግሞ አሁን ትዳር ይዟል። በቃ ከትዳርም አልፎ ሩታ ልጁን በሆዱ ይዛለች እና ይህንን ነገር ለምንድን ነው እንደዚህ እንዲፈጠር መፈጅ ነጥ ማለት ያለውን ነገር ብታቆሚ ይሻላል። በአንቺ ተነስተው ሌላ ነገር እየሰሩ ያሉ ሰዎች አሉ ማለት ሁን ማይሆን ማይሆን ሰዎች አሉ እና እሱ ነገር ብታስቆሚ ደስ ይለኛል። ነጥ በእግዚአብሔር በቃ ያለውን ነገር አብርጂ። ያለፈው ነገር አለፈ በቃ። እግዚአብሔር ከአብርሽ የተሻለ ሰው ሊሰጥሽ ይችላል፣ አይታወቅም እና ያለውን ነገር እረስተሽ የራስሽን ህይወት ብትኖሪ ደስ ይለኛል። ማለት ለአንቺ ምናምን ሳላስብ ቀርቼ አይደለም። ሁሉም ያሳለፈው ህይወት አለ። እኔም ሁላችንም የትምህርት ቤት ላይፍ ምናምን ያሳለፍን ሰዎች አለ። ጓደኛ ይዘን ስንታላ ስንታረቅ በቃ ያሳለፍነው ህይወት ነው። አሁን አንቺ እያወራሽ ያለሽው አሁን እያወጣሽም ያለሽው ምክንያቱም ያለፈ ነገር ነው። ምንም ሊፈጠር አይችልም። እና እዚህ ጋር ቢቀርብሽ ይሻላል። እና ደግሞ ከእሷም ጀርባ ሆናችሁ የምታበረቷታት ከነፂ ጀርባ ሆናችሁ የምታበረቷታት ሰዎች አላችሁ። ነፂን ብቻ አይደለም እንደዚህ እያደረገች ያላችሁ ብዙ ሰዎች አላችሁ። እና እሱ ነገር ቢበቃ ይሻላል፣ ቢቆም ይሻላል። ምንም ነገር ሰውን ከመበጥበጥ ውጭ ምንም ነገር ሊፈጥር አይችልም። የምሬ ነው። አብርሽ መቼም የልጁን እናት ፈቶ እሷን ነጽ እንደማያገባ እርግጥ ነው። እና ደግሞ ይህን ነገር ብታቆሙ ይሻላል፣ ምንም ባታረጉ ይሻላል። እኔ እንደዚህ ባይ ነኝ። እና ደግሞ የፍሬም ደግሞ ያደረከው ነገር ልክ አይደለም። ትላንት እና የሰራው ቪዲዮ አይቼዋለሁ። ፍሬም ከወንድም የማይጠበቅ ነገር ነው። መሀላቸው ገብተ ነገሮችን ማረጋጋት ሲችል አንተ ሩታ ላይ እንደዚህ ማድረግ ተገቢ አይደለም። ምክንያቱም ሩታም የራሷ እንትን አላት አብርሽም የራሱ እንትን አለው። እና መሀል ላይ ገብተህ ነገሮችን ማስተካከል ስችል አንተ ሩታን እንትን ብለህ በድለ አብርሽን መደገፍ አችልም። ምክንያቱም ሁለት ባለትዳር ናቸው። መሀላቸው ገብተህ ነገሮችን ማስተካከል ስችል አንተ ሌላ ነገር መፍጠር የለብህም ነበር። እኔ ያዝኜብሃለሁ። ወንድሜ ነው ጓደኛዬ፣ ግን ይህን ያረከው ነገር ደስ አላለኝም። ኤፍሬም እግዚአብሔርን የመሬን ነው የሩታም የአብርሽም ወንድሜን አውቃለሁ። ግን መሃላቸው ገብተህ አብርሽንም እየተቆጣ ሩታንም እየተቆጣ ነገሮችን ማስተካከል ትችል ነበር። ግን ደግሞ ሩታ የሆነ ነገር እያልካት እንደዛ ነ ቪዲዮ መልቀቅ አልነበረብህም። ምክንያቱም ከአንተ ማይጠበቅ ነው። ወንድም ማለት መሃላቸው ገብቶ ነገሮችን ማብረድ እንጂ ሌላ ነገር ሩታ ተሳስተሻል፣ እንደዚህ ነሽ ምናምን፣ አብርሃም ተሳስታል ማለት አይደለም። አንዱን ወገል ይቀር ሁለቱንም፣ ከተቆጣ ሁለቱንም እየተቆጣ ነበር መስራት እየነበረብህ የምሬ ነው። እኔ አዝኜብሃለሁ፣ ተከፍቼብሃለሁ። ምክንያቱም ከአንተ የማይጠበቅ ነው። ወንድም ነህ። ወንድም ደግሞ አንድ ነገር ውስጥ ገብቶ ነገሩን ማብረድ ነው። ሚስትን ሳይደግፍ ባልንም ሳይደግፍ እኩል ሆኖ ማለት ነው። እና አዝኜብሃለሁ። እኛ ብዙ ነገር እያደረግን ነው፣ ነገሮችን እንዲስተካከል ብዙ ነገር እያደረግን ነው። ግን ደግሞ አንተ በመሀል መተህ ሌላ ነገር ያለበት ማድረግ ተገቢ አይደለም። ምክንያቱም ይሄ የራሳቸው ጉዳይ ነው፣ እኔ የማያገባኝ ማንም ሰው አይገባው በእነሱ ጉዳይ ግን ደግሞ ነገሮችን እንዲስተካከል መሀላቸው ገብተህ ማስታረቅ ትችል ነበረ። እና በማያገባ ነው የገባው የፍሬም የምር አዝኜብሃለሁ። ነገሮችን እንድታስተካክል እፈልጋለሁ። አሁንም ቢሆን የምሬ ነው። በጣም ነው ቅር የተሰኘውብህ፣ ከአንተ የማልጠብቀው ነገር ነው። ምክንያቱም ሩታ በዚህ ሰዓት ብዙ ነገር ላያነጫንጫት ይችላል። ብዙ ነገር ላያበሳጫት ይችላል። ትንሹ ነገር ላያበሳጫት ይችላል። ትንሹ ነገር ላያነጫንጫት ይችላል። ምክንያቱም እርጉዝ ነች። መቻል ነው መቻል ነበረበት፣ ግን ደግሞ ብዙ ነገር እየተበለሻሸ ይመስለኛል። አሁን ላይ አብርሃም ነገሮችን እንድታስታክል እፈልጋለሁ። ነገሮችን በዚህ እንዲቆሙ እፈልጋለሁ። ምክንያቱም አሁን እናንተ ልጆች አይደላችሁም፣ ትልልቅ ሰዎች ናችሁ። እንደዚህ አድርጉ እንደዚህ ሁኑ እንደዚህ ግቡ በዚህ ውጡ ምናምን የምትባሉ አይነት ሰዎች አደላችሁ እና በጣም አዝኛለሁ እኔ እንደዚህ ያልኩ ምክንያት ወንድሜ ነህ አብርሽ እየሰማ ይህን ቪዲዮ ታየውለህ በአካልም እንገናኛለን እንደዚህ ልልህ የቻልኩበት ምክንያት ምን እንደሆነ ታውቃለህ አብርሽ ሩታ የተሸከመችው ያንተ ልጅ ነው የፈለገችውን ነገር መጠየቅ መፍት አላት ያለፈው ነገር አይመለከተኝም ብለሃለች። ያለፈው ነገር ምንም አስርም ሃያም ሴት ከምንም ሴት አሳልፍ፣ ከብዙ ሴትን ጋር ጊዜ አሳልፍ፣ ምንም አይመለከተኝም። አሁን ግን እኔ ጋር ከኔ ጋር ስላለ ስለ እኔ ጉዳይ ነው የሚመለከተኝ ብላለች። የትኛውም ነገር ብትጠይቀ፣ የትኛውም ነገር ብታረግ፣ አሳየኝ ብትለ መፍት አላት ምክንያቱም እዚህ ጋር ባለትዳር ነች። ልጅህን በውድ ይይዛለች እና የፈለገችውን ነገር የመጠየቅ መፍት አላት። የመሬ ነው እኔ እርጉዝ ስለሆነች እንጂ ቡታጀራ ሂጂና ያለውን ነገር ያሳይሽ ብላቱላ ደስ ይለኛል። ምክንያቱም እቺ ልጅ አሁን የሞሉባት ብዙ ሰው የሞሉባት አይምሮዋ ላይ ማይሆን ማይሆን ወሬ ስለሆነ እንኳን ቡታጀራ ሄዶ አጠገቧ ሆኑ ራሱ ማለት እምነት ሩላ ይቀንሳል። ግን ደግሞ ያለውን ነገር ቢያሳያት ያለውን የተፈጠረው ነገር ሁሉ ነገር ቢያሳያት እቺ ልጅ ተረጋግታ ትቀመጣለች ማለት ነው። ካልሆነ ነፄን ሁላ እዚህ አምጥተን ያለውን ነገር ብትፈቱት ደስ ይለኛል። እኔ የምሬን ነው። ይሄ ነገር እየበዛ እየተባዛ ሌላ ነገር ከሚፈጠር ማለት ነው። ምክንያቱም እኔ እየፈራው ነው። ሩታ እለኸኛ ነች፣ በጣም ትናደዳለች፣ ቶሎ ትበሳጫለች። አሁን ላይ ደግሞ እየባሰባት ነው። ምክንያቱም እርጉዝ ነች። እርጉዝ ሰው እሷም ብቻ አይደለችም። ብዙ ሰውም ሊያነጫንጭ ይችላል፣ ብዙ ሰው ሊያስቆጣ ይችላል። እና እኔ ሩታ ትንሽ አሁን ላይ በጣም አሳዝናኛለች። የምሬ ነው። ምክንያቱም ማንም የሚረዳኝ የለም ወይ ምናምን እያለች በጣም እየተከፋች በጣም እያዘነች ነው እና አብርሽ የትኛውም ነገር ብታሳያት እና ደግሞ ብታስረዳት ደስ ይለኛል። የትኛውም ነገር ማለት ነው። አሳየኝ የምትል ነገር በሙሉ ብታሳያት አስረዳኝ ይህንን ነገር እንዴት ተፈጠረ እንዴት ስሊፈጠር ቻለ ምናምን የሚለው ነገር ሙሉ ብታስረዳት ደስ ይለኛል። ምክንያቱም ምች ልጅ ሌላ ነገር እንድትሆን አልፈልግም። እግዚአብሔር ምሬ ነው። እኔ አብርሃምን እንትን ብዬ አይደለም። እኔ እናንተ አብረን ሄድ ነው። እኔ ኤፍሬም አንተ ጉታጀራ ስንሄድ አብረን ሄድ ነው፣ አውቃለው። ከኛ ጋር ነበር ብዙ ጊዜም እያሳለፍ የነበረው ከአንዳንድ እንትኖች በስተቀር። እና ይህን ነገር ያደርጋል ብዬ ምናምን አይደለም፣ ግን አሳምናት ትንሽ። እኔ ራሴ ቅር የተሰኘውበት ነገር ምንድን ነው? ከቤተሰብ ውጭ ማደር ትንሽ ያስከፋል፣ ያስደብራል። ምክንያቱም ኤፍሬም ወንድም ቤት ነው ያደረው፣ እኔም ቤት ነው ያደርኩት። አንተ ግን ተለይተ ቤርግ ማደር ተገቢ አይደለም ብዬ አስባለሁ ምክንያቱም ልክ አይደለም ቤት ማደር ነበረብህ እቺ ልጅ አሁን ሩታ ብዙ ነገር ነው እያሰበች ያለችው ብዙ ነገርም ነው እየተሰማትም ያለው ቤርግ ማደር ሌላ ነገር ይፈጠራል ትፈጥራል ምናምን ማለት ምናምን አይደለም ግን ደግሞ ያስብላል ያሳስባል አንድ እንደ ሚስት እዚ ጋ ያሳስባል ብዙ ነገር እንድታስብ ያደርጋታል። እና በቃ የተፈጠረውን ነገር ቁጭ ብለህ እንድታስረዳት እኔ ራሴ እፈልጋለሁ። ምክንያቱም ሩታ እዚህ ጋር እያለቀሰች እየተጎዳች ልቧ እየተሰበረ ነው፣ ብዙ ነገር እያሰበች ማለት ነው። እዚህ ጋር የመጣው ሁሉ ኤፍሬምም እንደገና መቶ ይጮውባታል። አንተም ቀስ ብለህ ማስረዳት አልቻልክም? እንዴት ይሁንሽ? የምሬ ነው። እኔ እንደ ወንድም ነው እየተቆጣው ያሉት ማለት ነው። ወንድሜ ነው ብዙ ነገር ያየሁብህ ነገር ስላለ ነው የምር ቀስ ብለህ በጣም ትቸኩለ ልኛ ነ ታደርገዋለ ማለት እኮ አይደለም፣ አድርገዋል ማለት አይደለም። እኔ እተማመንብሃለሁ ምንም ነገር እንደማታደርግ ግን ደግሞ ሚስትህን ማስረዳት ማስረዳት ግዴታህ ነው። በቃ ምንም እንዳልተፈጠረ ምንም እንዳልሆነ የምሬ ነው። ምንም ነገርም እኮ ከዚህ በኋላ አይፈጠርም። ግን ደግሞ ሩታ እያበሳጫትና እያስለቀሳት ልቧን እንዲሰበር ያደረጋት ነገር ለምን ውጪ አደርግ ለምንስ ነጺን አወራት ምናምን የሚል ነገር ነው። ቁጭ ብለ ያለውን ነገር አስረዳት። መምጣትም ካለበት ነጺ መታ አስመጥተናት ቁጭ ብለ ማውራት አለበት። ምክንያቱም እዚህ ጋር ሩታ የተሸከመችው ልጅ እንጂ ሌላ ነገር እቃ አይደለም፣ አይደል አብርሽ? የመረይ ነው። እኔ የተሰማኝ ነገር ነው እየተናገርኩት ያለሁት። ቁጭ ብለ አስረዳት፣ በቃ ያለው ነገር ቁጭ ብለ አስረዳት። የመረይ ነው። ሩታ እዚህ ጋር ልቧ እየተሰበረ ነው፣ እየተጎዳች ነው። ሰው ያስፈልጋታል በዚህ ሰዓት ታስፈልጋታለ። አንተ ባሏ ማለት ነው፣ የልጁ አባት ታስፈልጋታለ። ቀስ ብለ መናገርና ማስረዳት ግዴታ ነው። የመሬ ነው። እና ብዙ ነገር ላይ እየተበሳጨው ነው። የእንትን እያልኩ ነው። ይህን ነገር ምለው ላወራ አልነበረም ግን ደግሞ አንዳንድ ነገሮች እንደ ወራ እያረጉኝ ስለሆነ ነው። ብዙ ነገሮች እየተነሱ ነው። አንዳንድ ሰዎችም አላችሁ፣ የሆነ ነገር እየተነሳችሁ ዝምላችሁ የመጣላችሁን ነገር ምታወሩ ቡታ ጀራ ላይ ምናምን እና ብታርፉ ይሻላል። ይህ ነገር እኮ በርዶ ሰላም ሆኖ አንድ ላይ መሆናቸው እንትን አይቀርም እና ሌላ ነገር እየፈጠራችሁ ነገሩን እያባበሳችሁት ያሉ ሰዎች አላችሁ። የምሬን ነው። ይቅርባችሁ። ምንም እንትን አይልም። ነጢም ደግሞ ከራስሽ ጋር ሁኜ ትልቅ ልጅ ነሽ። እንዳየሽ ከሆነ ትልቅ ልጅ ነሽ። ዩኒቨርሲቲ ገብተሽ የወጣሽ ሰው ነሽ። ያለፈ ነገር አልፈዋል። እኔም እህት አለኝ ማለት እህት ብትጎዳ እንደዚህ ምና መመክራት ምን ብዬ ነው፣ ያለፈውን ነገር አልፈዋል፣ የሰው ነገር አትበጭብጭ ብዬ ነው ምነግራት። ነጽ እያደረግሽ ነገር ልክ አደለም። እንደ እህት አስብልሻለሁ። ተጎተሻል፣ ልብስ ተሰብሯል፣ ግን ደግሞ አይምሮሽ ራሱ ማለት የሰው ትዳር ፈቶ እንዲመጣ ነው አሁን እያደረግሽ ያለሽ። ማለት ሚስቱን፣ ህጋዊ ሚስቱን፣ ትክክለኛ ሚስቱን፣ ያረገዘችለትን ሚስቱ ትቶ እንዲመጣ ነው አንቺን እንደዚህ ሁሉ ነገር እያደረግሽ ያለሽ ነፂ ልክ አደለሽ። በቃ እኔ አሁን ምን እንዲፈጠር ነው ይሄንን ነገር እያደረግሽ ያለሽው? ይህን ይሄንን እንድትመልሽልኝ እፈልጋለሁ። ይህንን ቪዲዮ ወይ ሼር ያደረጉልሻል ወይ ያሳዩሻል። ማለት ያረገዘችለትን ሚስቱን ትቶ እንዲመጣ ነው አንቺን እንዲያገባ ነው? ወይስ ደግሞ አንቺ ደርቦሽ ከሩታ ሁለተኛ ሚስቱ እንድትወኝ ነው? ይህንን ብቻ እንድመልሽልኝ እፈልጋለሁ። የምሬ ነው እና ነፂ አይምሮ ካለሽ በቃ ያለፈው ነገር አልፏል። እኛም መህቶች አሉን እናዝናለን። ግን ምንም ነገር ይሄ ነገር ምንም ሊቀየር አይችልም። ምንም ነገርም ሊፈጠር አይችልም። ምክንያቱም ሩታ እርጉዝ ነች። ሚስቱ እርጉዝ፣ የአብርሽ ሚስት እርጉዝ ነች ማለት ነው። ልጁን በሆዷ ይዛለች እና ይህንን ነገር በቃ እግዚአብሔር እንዳደረገው ያደርገው ብለሽ መተው ነው ያለብሽ። ከእሷ ጀርባ ሆናችሁ ከነጭ ጀርባ ሆናችሁ ደግሞ ብዙ ሰዎች ብዙ ነገር እያደርጋቸው ያላችሁ ሰዎች ያላችሁ፣ አቁሙ፣ ይቅርባችሁ በቃ። እና ደግሞ አብርሽም ምነግርህ ነገር ሩታ የምጠይቅ ነገር ሙሉ ግዴታ መመለስ አለብህ። አስረዳኝ የምትል ነገር ሙሉ ማስረዳት አለበ። ምክንያቱም እቺ ልጅህ በወዷ ይዛለች። እቺ ልጅ መሰቃየትና እንትን ማለት የለባትም። የምሬ ነው። እና ደግሞ ኤፍሬምም ይህንን ነገር እንድታስተካከል እፈልጋለሁ ኤፍሬም ወንድማቸውን አቃለው ወንድማችን ነው በቃ ነገሮችን አስተካክል። ከአንተ ይህንን አይጠበቅም። ከባለትዳር ውስጥ መሃል ውስጥ ገብተ ነገሮችን ማብረት ስችል አንተ አንዱን ሩታን እንደዚህ ብለ አብርሽን ወገነ እንዲ ማብራት አችልም። የምሬ ነው። ወንድም ማለት ነገሮችን መሀል ላይ ማስተካከል ነው። እና ምለው ነገር የለኝም ቤተሰብ ዛሬ ራሱ የመጣሁት መናገር ስላለብኝ ነው እንጂ እንዲህ ሌላ አልነበረም። እና ደግሞ አብራችሁን ስለነበራችሁ አመሰግናለሁ። ቻው።